ምንሽ ምን የተፈጠረ ነገር አለ? ጠንካራ ነገር ነው። አሁን የምር እንደዚህ ልብስ ቀይረሽ እሱ ጋር ሌላ ነገር ስላላችሁ ነው። በቃ አሁን አረጋግጫለሁ። ያለው ነገር ትንሽ ወደ መቅናተም የሚወሰድ ነው መሰለኝ። እኔ ስሜት እንኳን ቢኖረኝ ሰሉ የምር በወዳት እንኳን አኑ ላይ እኔ ጣልቀ መገበበሱ አይደለም ወንጭ ውስጥ አይገባኝ ረጃኩ ሻርግ እንዴ ቆይ አይገባም። እሺ አይገባም። አሁን ምስሉ እያሳከስሽ አለው። እንደዛ ታምሜ ቼክ አላረከኝ እንደዛ አይኔ አብጦ ቼክ አላረከኝ ማለት በዚህ ልክ መጨካከን ይጀምር ነው መቼ እንደዛ ውሻ አድርገህ እንደዛ ዲስርስፔክት አርገኝ ከምትሄድ ብትመታኝ በስንት ጣዕሙ ችግር የለም። እኔም ደግሞ በዚህ ልክ ካሁን በኋላ አንተ ህይወት ጣልቃ አልገባም። እሱን አስተካከላለሁ።

አንተ ጋር ጨርሰሽኩ፣ ሙሽ ና ይሄው እዚሁን ጨርሰዋ። ኦዬ በእግዚአብሔር በቃ። ሰላም የተወደዳችሁ ነው የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን፣ እናንተ እንዴት ናችሁ ቤተሰብ? ናፍቆት ስራ እንዴት ይዟችኋል? እኛ ጋር በጣም ነው ከሞላ ጎደል ማለት ነው። ሞቅ አድርጎ መጀመር ነው እንጂ እንጂ ብዙ የሚያስጨንቀንና ድባቴ ስር የሚከተን ነገር አሸን ነው። ስለዚህ ሁሉንም ወደጎን እያደረገን ላይፋችንን ወደፊት ላይፍ ይቀጥላል አይደል ስለዚህ ተመልካቾቻችን ዛሬ ሰሉ ከዚህ በፊት ስቱዲዮ ድረስ መጣ ምናምን ነገር ልታወራኝ ፈልጋ ነበረ እና ግን አሪፍ የሆነ አቀባበል አላደረኩላት መሰለኝና እስኪ ዛሬ ራሴ ጠርቻት ያለውን ነገር እንድናወራው ማለት በታትነንም ከሆነ በታትነን ካልሆነም ደግሞ መግባባት የምንችልባቸው ነገሮችን እያነሳን በእነሱ ጉዳይ ላይ እንድናወራ እኔ ራሴ ደውዬላት ጠርቻታለሁ። ግን ደግሞ አንድ ማስጠንቀቂያም ሰጥቻታለሁ። ምክንያቱም ብቻችንን ሆነን የማናወራ ከሆነ ምንም ምንግባባ እየመሰለኝ አይደለም። ስለዚህ እሷን እዚህ ስጠራት ብቻዋን እንድትመጣ ነግሬታለሁ፣ እና ብቻዋን እንደምትመጣ ነው የነገረችኝ። ምክንያቱም በቃ ቀለል አድርገን ማውራት አለብን ብዬ አስባለሁ። ኢቭን አይታችኋል እንግዲህ ከዚህ በፊት የነበረው ቪዲዮ ላይ ኢቭን ብቻችንን ሆነን እንኳን በመሀል ሴጣን ይኖር አይኖር አላቅም፣ ብቻ ግን መግባባት ሁሉ አልቻለም። የምታነሳው ነጥቦች ምናምን ነገር ከኔ ጋር ምንም ፊት ላይ አደርግልኝ አልቻለም እና እዛ ላይ ደግሞ እሱ ተጨምሮበት ደግሞ በቃ ሌላ ሌላ ግለት ነው የሚሆነውና ከዛ ከዛ አንጻር ብዬ እሷን እዚህ ብቻ እንድትመጣ ጠርቻት አለው። ያለው ነገር ሁሉንም ነገር በቃ የሚሰማኝን ነገር ኤቭሪቲንግ ነው መነግራት ምክንያቱም ማወቅ ስላለባት ማለት ነው ልክ አለመሆኗን በደንብ አውቃ ነው ይቅርታ መባባል ያለብን። እኔ ጋም ጥፋት ካለ ጥፋቴን አውቄ፣ በዚህ በዚህ ጉዳይ በድዬሻለሁ፣ እንደዚህ እንደዚህ አይነት ነገር ተፈጥሮ ነበረ፣ በቃ ለሱ ሶሪ ምናምን ነገር ላታለሁ። ከዛ ውጪ ግን ያለውን ነገር ግን እኔ እንጃ። እሺ፣ ኮሜንት ላይ እሺ፣ በዚህ አጋጣሚ ተሰውኩኝ ደስ ይለኛል። ማለት ኪዩ ወዳጅ ነች በጣም ነው እምሳሳላት፣ ላይክ እንደ እህቴ ነው ማያት የወንድሜ ሚስት ነች ምናም ብዬ ነው ማሰበውና በዛ ልክ ዲስ ሬስፔክት ስትደረግ መቋቋም አልቻልኩም። በሰዓቱ እሷን ነው ወገኘ ምናም ተናግሬ ያለውና ይሄ ደግሞ ከጓደኝነታችን ጋር ምንም የሚያያይዘው ነገር የለም ብዬ ነው ማሰበው። ምክንያቱም ሰሉ ትክክል አይደለም የሚያደረገችው እሱን ነገር ደግሞ ስካላወቀች ስካላመነችበት ድረስ ማለት ከእሷ ጋር ያለን ነገር በቃ ሻክሮ ነው የሚቀረውና ስሙዝ መሆን በጣም ይቸግራል። የሆነ ሁኔታውን ለማስተካከል አብረን ነው የተማርነው ነው አብረን ጂምናስቲክ ሰርተናል። በጣም ብዙ ታሪክ ነው ከሷ ጋር ያለን እና ብዙ ብዙ በጣም ብዙ ማለት ማይወራ ኢቭን ቲክቶክ በጣም በዚያ አጋጣሚ ቲክቶክ ላይ ፌመስ ነች እና ቲክቶክ ምናምን ስትሰራ ላይክ ለስራ ምናምን ካገዘኝ ምናምን ብዬ ከሷ ጋር ውስጥ ቲክቶክ ምናምን ጀምሬ ነበር። ፕሮሞሽኖች ምናምን መተውልን አብረን ሰርተን ነበር ብቻ ግን በጣም ብዙ ቦታዎች ላይ አብረን ነበርን። ከሆነ ጊዜ በኋላ ማለት ነው የሆነ ጊዜ ለስራ ምናምን ነገር ብላ ከሀገር ውጪ ነበረች። ስትመለስ ግን በቃ በጣም ክሎዝ ነበርን። በሁኔታዎቹ ላይ ምናምን ታማክረኝ ነበር ምናምን እኔም እንደዛው በቃ ማለት አንዳንድ ሰው ሰሉን እንዲሁ በደፈነው መጥፎ ምናምን አድርገው ነው የሚስሏት እና ግን ላይክ እንዲህ ቤተሰብ ስትሆኑ ምናምን ዘመድ ስትሆኑ ምናምን የመቀራረቡ የመተዋወቁ ነገር ምናምን ነገር ስለሚኖር ስለዛ ሰውዬ በደንብ የምታውቁበት ነገር ስለሚኖር በዛ የመጣ ምናምን በደንብ እንግባባለን። እና ደግሞ በጣም ምርጥ ሰው ነች። በቃ ለሰው እምትሞት ነች እና ግን በዚህ ሰዓት ግን ያልሆነ ነገር ነው ያደረገችው። ማለት ሰው ጥሩ ባህሪም መጥፎ ባህሪም ሊኖረው ይችላል እና በ ጥሩ ባህሪዋ ላይ መጥፎ ነገር ከሰራች በመጥፎ ነገሩ መኮነን አለባት ብዬ ነው ማስበውና፣ በጣም ብዙ ነገር አሳልፈናል። በጣም ብዙ ማይረሱ ነገሮችን አሳልፈናል ምናምን ነገር ያ ግን ያጠፋችውን ጥፋት ያጣፋላት ብቻ ግን ዞሮ ዞሮ ስትመጣ

ማለት ያለልሽ እንጂ እንደዚህ ከቀለድን በዚህ ብርድ ምን ጃኬት ምን አሰደረ የኔ ጠብሻል አይሆንሽ ወይ ነገር ግን ስለ አንድ ሰፈር አይደለም እና አንቺ ነገር በዚህ አይንሽ ደግሞ ዛሬ በጣም አሪፍ ሆኖ፣ አዎ መዳንት ዛሬ ግን እንዴት ነው ያለውን ነገር ፊክስ ለማድረግ አይደለ? ከአንተ ጋር ያለውን ነገር ፊክስ ለማድረግ በጣም መሄድ ከሚገባኝ ርቀት በላይ ሄጃለሁ። ግን አንተ ጋር ያለው መልስ ደግሞ ብዙ ደስ የሚል አይደለም። እኔ ነገሮችን ለመፍታት ስመጣ፣ በዛው ልክ ኦኬ፣ አንድ ሁለቴ በጠበቅነው ልክ አልሆነም። ከዛ በኋላ ግን ብቻሽን ነው ያልከኝ። ብቻዬን እንኳን መጥቼ ምን እንዳደረግ ከአንተ ነው የምታውቀው ሰላም ማለት ስራ ቦታ ድረስ ፈልጌ ነው የመጣሁት። በእርግጥ ፕሮግራም ላይ ሲያዝ ከሆነ ግን እኮ እኔ አስር ደቂቃ ብዬሽ እኮ ከሀያ ደቂቃ በላይ ነው ያወራነው ካሰሉ አይደለ። በዛ ላይ ደግሞ የምናወራው አንድ አይነት ሆነ እንዲስ ሰርክ ላይ ምን ይዘው እየተሽከረከረ ነው ዘው እየተደራረሰ ነው ምን ምን ነው ሆነ። እኔ እዚያን ቀን የመጣሁት በቃ የፈጀውን ፍጅ መጣላትም ካለብን መወቃቀስም ካለብን ምንም ነገር አስተካክለን እንድንመለስ ነበር። ግን በምላሽ የሆነው ነገር ታውቃለህ፣ በቃ እኔ እንዲሰማኝ ያደረከው እኔ ብቻ ያንተ ወንድምነት ፈላጊ እኔ ብቻ አንተን አንተን ምላክ የሆነ ህይወት ላይ እኮ ብዙ ነገር ያሳለፈ ሰው የሆነ በሆነ ነገር ሲታጣው የሆነ ነገር ይጎልብሃል። እኔ ጋር ብቻ ያንተ ያንተ ማጣት እኔ ጋር ብቻ የጎደል አይነት ስሜት ነው እንዲሰማኝ ያረክ። ይሄን አልኮ ጊዜው አልገፋም እኮ ሰሉ ማለት እኮ ከዚህ በላይ እኔ ከተመቼ ይፈራ ያለው የራሱ የሆነ ባህሪ ያለው እኮ አይደል። አሁን ለምሳሌ እኔ ታውቂዋለሽ ባህሪ ሰው ካስቀየመኝ ከእሱ ጋር ጊዜ ማሳለፍ አልፈልግም። ምክንያቱም መረጋጋት ፈልጋለሁ፣ አለበለዚያ እንቀያየማለን። ምክንያቱም ስቲል እስካሁን እየተሰማኝ ያለው ልክ እንዳልሆንሽ ነው። አንቺ ደግሞ እየተሰማሽ ያለው ልክ ነኝ እያልሽ። እኔ ልክ ነኝ አይደለም። ተውዬ ልክ አይደለሁም እኮ የተረዳሁህ እኔ አልረዳ ያልከኝ ምን እንደሆነ ታውቃለህ? እኔ ከዚህ በፊት ስታቀኝ ሰው ላይ እንደዚህ ኢሞሽናል መሆን የምናደድ መማት አይነት ሰው ነኝ አይደለሁም። አይደለሽም፣ ግን ሆንሽ። በሰአቱ ላስረዳህ ሞከርኩኝ። አንደኛ አንተ ቀርበኸኝ እሷ ጋር መሄድ እሺ፣ ጥፋት ነው ብዬ ተቀበልኩ። ሲቀጥል እሷ ላይ እንድሰነዝር ያደረገኝ ምላሷ ነው። እኔ አሁንም ልክ ነኝ አይደለም እኮ። በቃ እሺ ሶሪ እንድን ለምትፈልገው አይደለም ግን አንተ እኔን ልትረዳኝ ይገባል። መጀመሪያ አንተ እኔን በ100 ፐርሰንት አንቺ ጥፋተኛ ነሽ። ልክ ከመሬት ተነስቼ ሂጅ ጸፍ ፈልጌ የሆነ ሰው ተማትቼ የመጣሁ አይነት ስሜት ነው እንዲሰማ ያረከው። ሲቀጥል ደግሞ ይህ ሰው ልጅ እኮ የሆነ ጓደኝነት፣ ወንድምነት፣ እህትነት የምትለው ሰው ስህተት ላይ የሆነው ራሱ እኮ ከቨር ትደራረጋለ መተ ስለ ጩሁ ክብኝ ስለተቆጣ ምናምን አይደለም የሚስተካከለው አንተ በዚህ ልክ እኔ መቼ ነው አስከፍቼ ህማቀው? አንተ መቼ ነው በዚህ ልክ አስቀይሜ ህማቀው? ስታወራኝ ያወራህበት ቶን ሲጀመር ልክ አይደለም። ሲቀጥል ነገሮች ላስተካከል ስል የባሰ እየተባባሰ ይሄዳል። እዛ ጋ እኔ እሱን ትቼን አንተ ጋር እየመጣ ያለሁትኝ በቃ ነገሮች ይስተካከላሉ ስል ጸብ ተፈጠረ፣ ትተሽ ነው ያልከኝ። እሱ አንቺን ተከትዬ እየመጣለሁ ብሎ ከእሱ ተደብቄ ግን መጥችን ብቻዬን መጥቼ ስከፍሬን የላከኝ የዚህ ነው ያህል ምክንያቱም አንተ አልፈለክማ አራር እንደ ማለት። እሱ የዚህን ያህል መምጣቱ ለምን አስፈልገው ነው አስፈላጊ ባይሆንም እሱ ደግሞ መምጣት ይፈልጋል። በቃ እኔ በሄድሽበት ሁሉ መሄድ እፈልጋለሁ አለ። ስለዚህ እኔ አንተን ለማግኘት ላይክ እዚች ጋር መሀል ላይ እየሆንኩኝ ያለውን ነገር አልተረዳኝም አንተ። ሲቀጥል ስራ ቦታ ድረስ መጥቼ እዚ ጋር ማንም ቢዚ ሆን እኮ ሁሉም ሰው ቢዚ ነው በራሱ መንገድ። ግን ሲቀጥል እንደዛ ታመሜ ቼክ አላረከኝም እንደዛ አይኔ አብጦ ቼክ አላረከኝም ማለት። በዚህ ልክ መጨካከን የጀመረ ነው መቼ ነው ሰሉ እኔ እኮ ነገርኩሽ እኮ አንቺ አሁን መስማት የምትፈልጊውን ነገር ብቻ ነው መስማት መስማት። እኔ እንጃ ነገር ከዚህ በፊት በአጋጣሚ የተፈጠረ ነገር ይገባላ፣ ሰሉ እንደንቀያየም እኮ ነው እኔ ዝም ያልኩሽ አይደል? በቃ ማለት እንትንን ልታስተካክለው ይገባል አንተ መቶ ፐርሰንት ትክክል እንደሆንክና መቶ ፐርሰንት ደግሞ እኔን ጥፋተኛ አድርገህ አይደል መምጣት መቻል ያለብህ እንደ ወንድምነት አንተ ማድረግ የሚጠበቅብህ ነገር አድርገህ አይደል እንደ ወንድምነት እኮ ተቆጣውሽ እንዴ አንቺ ነሽ እኮ ወንድም ያደለህም እያልሽኝ ያለሽ እኮ ወንድም እኮ ማለት ነው ይቆጣል ሲያልፍም ሊማታም ይችላል እኮ አይደል እንደ እኛ ያደግነው እንደዛ እኮ ነው አይደል እንደዛ ውሻ አድርገህ እንደዛ ዲስሪስፔክት አድርገኝ ከምትሄድ ብትመታኝ በስንት ጣዕሙ ኧረ ታይሳለሁ እዛ ድረስ አያዳርሰንም ቢያንስ ኖርማል ነው እኮ ቁጣ ነው አይደል አንቺ የኔ ነው ብትይ እኮ እንደራስሽ ሰው አድርገሽ ብታስብ ይኖሩ ኖርማል በቃ የኔ ነሽ አይደል ብቆጣሽ ምን ችግር አለው? ምንም እኮ ችግር የለውም እኮ አይደል ጋሽ ምናምን ይቆጣሽ አላረም እላፊ ነው እንደሱ የሚቆጣሽ በዚህ ልክ ሊሰማሽ አይችልም አረ ይሰማኛል የኔ ብዬሽ ስላሰብኩ መሰለኝ የተሰማኝ እንጂ የኔ አይደለም ብዬ ባሰብ እኮ ጉዳይም አይደለም ሲጀመር ዞሮ ዞሮ ሰሉ ሁሉም ሰው እንግዲህ ስሜት አለው አይደል? በቃ በስሜት ተገፋፍቼም ሊሆን ይችላል። ብቻ ግን ካስቀየምኩሽ ሶሪ። ግን በሰዓቱ ማድረግ የነበረብኝ ነገር ነው። በቃ ማለት ለሆነ ሰው ከለላ መስጠት ነበረብኝ። ይኸውልህ አሁንም ነገም ከነገ ወዲያም ሳይሆን አይደል ላጠፋ እችላለሁ፣ ልሳሳት እችላለሁ። ግን በዚህ ልክ ጮኸህብኝ፣ በዚህ ልክ ጥለኸኝ ሄደህ ምናምን እንደዚህ ዲስረስፔክት እንድታደረገኝ አልፈልግም። ላይክ እኔ በምሰጥ ቦታ እኔ በምሰጥ ክብር ልክ እንድታከብረኝ ቦታ እንድሰጠኝ ይፈልጋለሁ። በቃ ይህ የበፊት ከዚህ በፊት እንደዚህ አይነት ስሜት አሳይቼብሻ አውቃለሁ። ለዛ የለም ግን አሁን ግን ያረጋኝ እሱ ነው። አሁን ግን ምን እንደሆነ ታውቂያለሽ። አሁን ዞሮ ዞሮ ፋይናሊ እውነቱን አወቃችሁት አይደለ? ከኪያ ጋር ለምን እንደዛ ሰው እንደነበረ ምናም ገባሽ። አሁን ላይ እንኳን አንደርስታንድ አድርገሽኛል ብዬ አስባለሁ ግን ቀድሞ ነው ያኔ መተሽ ብጠይቂ ኖሮ ይሄንን ነገር እነግርሽ ነበረ ሰሉ አንደኛ ነገር ያስቀየመኝ ላንቺ ያለኝ ግምት ነው፣ ላንቺ ያለኝ ክብር ነው። እንደዛ እንድበሳጭ አደረገኝ። ምክንያቱም አንቺ እኔ ጋ መተሽ ያንን ነገር ፊክስ ማድረግ ትች ነበረ። ይሄን እንደዚህ ያንን ነገር እያደረግ ያለ በዚህ ልክ እኮ ይለጠጣል ብዬ አስብኩ። አይደለም ተው አንተን እኔ ነህ ብዬ አሰብኩኝ። በቃ እየተሳሳትኩት እሱ ነው ሰሎኒ ነው እኮ ባውራን ቁጥር እኮ እያለቀስሽ እኮ ነኝ እኮ ሰላም ነኝ ሰሽ ነኝ። በቃ ካጠፍኩኝ ይቅርታ። አዎ ችግር የለም። እኔም ደግሞ በዚህ ልክ ለክከው በኋላ አንተ ይወጣል ቃል ገባ እሱን አስተካክላለሁ። ወይ ሰሉ ድጋሚ የሚጠርተሽ ነው ማለት ነው ማንን ወይ ዘሉ ወይ እ

አቃለሁኝ በደምብ አቃለሁኝ። አሁን እንደዚህ ልብስ ቀይረሽ እሱ ጋር ሌላ ነገር ስላላችሁ ነው። በቃ አሁን ደግ አደረኩ፣ ደግ አደረኩ በቃ ስላለ ሰሉ ከዚህ በፊት የፈለክበት ቦታ እንገናኝ፣ አደባባይ ላይ የጠበኩት ነበር ቶዬ በእናታችሁ ነበር ምን ይፈጠር

እንዴት ነው ማያገባኝ? እንዴት ነው ማያገባኝ? እስቲ ንገሪኝ። እሱን ትውየት ያለሽ ይሄን ክብር ይማል ካንተ ጋር ተው ተው፣ ያ አይደለም ነው እኮ በቂ እኮ ነው። አንተ የፈለክበት የፈለክበት ቦታ እመጣላለሁ። አንተ ጋር ጨርሰሽ ና ይሄው ጨርሷ ና ዋጋ

ማለት በመሀላችሁ መግባት ስላልፈለኩኝ ነው እንግዲህ። የራሳችሁ እየቀረስ ምትችልስ ነገር ምናምን ካለ ብዬ ነው። አዎ፣ ይስተካከላል። ችግር የለም። ምን የተፈጠረ ነገር አይ፣ በቃ አንተ ደውለህ የጠራኝ ሰዓት እሱም ጠርቶኝ ነበር። ነገር ነው ሌላ ነገር አስቦ ነበር መሰለኝ፣ አላውቅም። እኔ ደግሞ ምን እንዴት ከኔ ጋር ነው? አይ፣ ካንተ ጋር አይደለም። እና ምንድን ነው ወደዚህ እንድመጣ አልፈለግም ነበር ግን ቆይ ሰው ምን አትሽ የምርግም ፍቅረኛሽ እ? ተው፣ የውሸት እንደ ፍቅረኛ ነው አስታወቂያ ያውቃለሁ። በቃ ይፋወር ምን ማለት ነው? ሰላም፣ ግን እስቲ አሁን እኛ ጋ ያለው ችግር እንጨርሰሻል። ሰሉ በቃ የተፈጠረው ነገር ተፈጥሯል። በቃ እንርሰው። ማለት አሪፍ መፍትሄ ነው ብዬ የማሰበው መርሳት ነው ጉዳዩ። በቃ ችግር የለም። እስካሁን ድረስ ላስከፋ ይቅርታ አይደለም። በዛ ልክ አትረዳው ካለ ሆነ ጥፋተኛንን ብለሽ ታስቢያለሽ፣ አይደለም ምን እንደሆነ። አሁን ግን በዛ ሰዓት ላይክ በኔ ቦታ ሆነ ስታስበው፣ አንተም ያወራኸኝ ነገር የለም መንገድ አለ የወንድምህን ጓደኛ በዛ ልክ ይሆናል ብዬ አላሰብኩም። እሱ ስሜት እንኳን ቢኖረኝ ሰሉ አኑ ላይ እኔ ጣልቃ መገበበሱ አይደለም። ማለት ይሄን ነገር አንቺ ልትረጂኝ ከማንም በላይ ታውቂኝ ይገባል። ለኪያ ብያት አለው እንደዛ የሚያስብ ልጅ አይደለም ብያት አለው። በቃ በነገሮች አለመግባባት ነው እንዳልከው። ምናልባት ከዚህ በፊትም ከኪያ ጋር የተጎራበጠ ነገር ስለነበረ እሺ፣ ቆይ በቃ እሺ፣ ይሄንን ችግር የለውም እንፈታዋል። ኖርማል፣ ቀላል ነገር ሲሪ፣ ነገር ነው። ግን አሁን የተፈጠረው ነገር ምንድነው ማለት ግራ እየገባኝ ነበር። እህ ችግር የለውም ማለት ምንድነው ችግር የለውም ማለት ይፈታል ደግሞ ደሞ እብድ ያደርገኛል። ዝም እንኳን ብለው ቢያንስ ይቀዘቅዝ ነበር። እኔ ራሴ ከዚህ ጋር ምንድን ነው ማለት መቼ፣ ማለት እንዴት ተዋውቃችሁ? ይቅርታ እንደዚህ አይነት ፕራይቬት የሆነ ነገር አንደኛ ነገር አላውቀውም ማለት አይቼውም አላውቅም። ምናልባት ወደፊት ታውቃው ይሆናል አጋሽለማምንነ ያጋጠማል እንደዚህ ዓይነት ነገር ደግሞ እንዲህ በአጋጣሚ ሳይሆን እንደ ያልኩኝ ማለት አውርተን ያው ሁሉ በስልክ ተነጋግረን ምናምን ብቻሽን እንድትመጪ ያስጠንቅቄሽ ምናምን ነገር ማለት በመሀል ገባኝ ፈልገሽ እንዳልመጣ እና ኤንዌይስ ያለውን ነገር ችግር ካለ አብረን የምንፈታው ምናምን ነገር ካለ ለይ ብቻ ነገር አላቅም። ምን መጠየቅና መጠየቅ እንደሌለብኝ አንቺ እስካልነገርሽኝ ድረስ። እሺ ምን የተፈጠረ ነገር አለ? ማለት ጠንካራ ነገር ነው። በሰው ፊት ምናምን ስትይ ሰማሁሽ ነው። አይ በቃ አቴጅን ብሎ የነበረ ነገር ነው። ምን እንዳደፋብኝ ይምርሽ ነው። እዛ ነው ልብስ ቀይሮ ይመጣው ዛሬ ማለት በኔ ምክንያት ሆነ በጣም አሁን ላይክ ማለት መቅናት አልፈለግኩም። ምን ማንተ ግን ደርሼ ይመለሳል ብዬ አልተረዳኝም። አይ ቲንክ ያለው ነገር ትንሽ ወደ መቅናትም እየወሰደ ነው መሰለኝ። ማለት የሆነ በጣም አብዝቼ አንተን አንተን ማለት የሆነ ሌላ ነገር ማሰብ ጀመረ እና ቤተሰቦቹ ጋር ሊወስደኝ ነበር መሰለኝ ያሰበ እኔ ደግሞ አላወቅኩም። ጀስት ለብሳሽ ነይ ነው ያለ ለብሼ እመጣሁ እና አንደኛ አለባበሴም ትንሽ ዘንጠሽ ነው ይስላለኝ፣ ፋብ ሄድኩ ማለት ነው። እንደዚህ ለብሰሽ ሰው ጋልታች አይነት ነገር መጣ። አትሄጂም ማለት ነው ደግሞ መጣው ብያለው። ኢቭን አስጠብቂኝ ምናምን ጊዜ እኮ ማድረግ እንችል ነበር። አሰልኩ ግን ደግሞ ልክ አሁን ባለፈው ስቱዲዮ ትታይ ስላልክ ዛሬ መጣው ምናምን ብዬ ስልክ ማጠፋብህ ስልክሽን ዝጊኝ ያለኝ ስልክ ማጠፋብህ ልክ ትላንት ከትላንት ወደ የነበረው ነገር ስላልተስተካከለ አሁን ብያረኩት ነው የሚመስለው። አሁን ባለሁኔታ ነበረ። ስለዚህ ምን ብለሽ እኔ በማንኛውም ሰዓት መድረስ ይችል ነበረ። በዚህ ልክ እስከተደርሱ ድረስ ራሱ ሌላ ኖር ግራ እያጋባኝ ነው። ከተወሰነ ጊዜ በኋላ በጣም አንቺ ስለሱ የሚሰማሽን ስሜት ምናምን ነገር እያጣጣልኩብሽ አይደለም፣ ሰው ግን ደግሞ ላይክ እንደ ማንኛውም ቤተሰብ ደስታሽን ብቻ ነው ማየት የምፈልገው። ካስቀየምኩሽም እኔ ይብቼ ነው ላስቀየምሽ የምገባው፣ አላስቀየምሽም አይ ነው ግን። ስለዚህ ሌላ ሰው መጥቶ ምናምን ሊያስቀይምሽ አልፈቅድም። ማለት ማናገር ካለብኝ ራሴ እጃ ያናገ ወደ አስተካከላል ቶይ እስቲ ነገሮች ሲስተካከሉ ማለት እኛ ጋር ያለው ነገር እዚህ እንዳለቀበት በቃ ኪያ ራሱ እንዴት ረጅም ጊዜ ጓደኛ ጋር ምናምን በዚህ ልክ ትጣላለህ ምናምን በላይ ኮኖና የነበረ እና ብቻ ያው እኔ ጋር እና እቺ ጋር ያለው ነገር በቃ ኦልሬዲ ያለ መግባባት ጉዳይ እንደሆነ አድርገን እናስበው ነው። በቃ አንድ ፍታው አይሻልም? እሺ እሺ ተወው፣ በቃ ይቅርታ። እሺ እንደላይ ይቅርታ በቃ ሚስ አንደርስታንዲንግ ምናምን እንዳለው ነገር ጥሩ ወንድሜ ነ በምንም ነገር ላጣ አልፈልግም። ለዛ ነው በዚህ ልክ ስሜታዊ ሲሆን የነበረው። ከዚህ በፊትም በሌላ ነገር አትዩ አታዩም አውቃለው። ግን የከፋኝም ምናምን ያለኝ ካለኝ ቦታ አንጻር ነው። ኖርማል ነው እንዳልከው ወንድምናት ይጣለ የማሰም ከፍ ያለ ነገር ሊመጣ ይችላል ከዚህ በኋላ ግን በተቻለ መጠን እኔን ለማስተካከል ስትሞክር፣ ግን በቁጣ ባይሆን ደስ ይለኛል። በቃ ያስለመድከኝ ነገር አለ። ከዚህ በኋላ ምንም ሲጀምር እንደዚህ አይነት ጉዳይ የሚያነካከንም ነገር አይኖርም ብዬ ተስፋ አደርጋለሁ። ማለት አይታወቅም፣ የሰው ነገር ብዙ ነገሮች መጋጩ ነገሮች ሊኖሩ ይችላሉ። ግን ችግር የለውም። እኔም ቁጣ ላይ ያልመጣም እኔም ቁጣ ላይ አልደርስም። በዛ ልክ አታየኝ። አንቺም ደግሞ እኔን ቀርምሻሪ፣ ማለት ከኔ ጋር ለመጨረስ መክር ሁለታችንም እናስተካክላለን። እንደዚህ አይነት ነገር ሀፕን ያደርጋል በእያላስ ነው። እሺ እንቀሳቀስ እንግዲህ ተመልካቾቻችን፣ እንግዲህ ሁለት ሰዓት ሆንን መሰለኝ አላውቅም። እንግዲህ ከዚህ በኋላ ያለውን ነገር ትንሽ ለማቀዝቀዝ እና ለማረጋጋት እሞክራለሁ። ድንገተኛ ምናም ስለሆነብኝ ነው። እኔም በዛ ልክ የተነጋገር ነው። እሺ ብቻ በሌላ ቪዲዮ ልገናኝ